ተፈጸመ፣ አንደኛው ይሄንን ነው የሚያሳየው። ጌታ ኢየሱስ ክርስቶስ ተፈጸመ ብሎ ያለው ቃል ማለት ነው። ሁለተኛው ለሕንፃ የተሰጠ ቃል ነው ማለት። ሕንፃ ስንል አንድ ሕንፃ ተሰርቶ ተገንብቶ ምን ብሎ ካለቀ በኋላ የህንፃ በቃ የመጨረሻው እንትን ብሎ ተፈጸመ ተብሎ ሁሉ ነገር ከተጠናቀቀ በኋላ ህንፃውን የሰራው ሰውዬ ለባለቤቱ ሄዶ ከዚህ በኋላ ምንም ነገር ሊጨመርበት አይችልም፣ ህንፃው ተጠናቋል፣ ቁልፉም ይሆና ብሎ ቁልፉን ሲያስረክበው ይሄ ቃል አብሮ ይወጣል ማለት ነው። ተፈጸመ። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይም ሲሞት የተናገረው ቃል አንዱ ይሄ ነው። ለህንጻም ነው የተጠቀመበት። እናንተ የእግዚአብሔር ህንፃዎች ናችሁ ስለሚል መጽሐፍ ቅዱስ፣ እንደ ሕያው ድንጋይ ሆናችሁ ከክርስቶስ ጋራ ምንድነን አብረን እንሰራለን፣ መቅደስ ሆነን እንሰራለን። ያ ህንፃ የሚያልቅበት ጊዜ ይመጣል። አሁን ያ ወደዛ ህንፃ ሙላት ውስጥ ነው ቤተክርስቲያን መግባት ያለባት። ግን እሱ በመስቀሉ ላይ ኦልሬዲ ፈጽሞታል። የተሰራውን ህንፃ ነው አሁን እንደገና እየተሰራ ያለው ማለት ነው። ስለዚህ እኛ የእግዚአብሔር ምንድነን ቤተ መቅደሶች ነን። አብረንም ተገጣጥመን እንደ ሕያው ድንጋዮች ቤተ መቅደስ ለመሆን እንሰራለን፣ ወይም የእግዚአብሔር ህንጻዎች ናቸው ብሎ መጽሐፍ ቅዱስ ላይ ይናገራል። ህንጻው ተጠናቆ ሲያበቃ የሚሰጥ ስለሆነ ቁልፉን ተረክቦ ነው ጌታ ተፈጸመ ያለው። ጌታ የተመሰገነ ይሁን። ስለዚህ ህንጻው ፍጻሜ የሚባለው ነገር መምጣቱ አይቀርም። በቃ ኦረዲ ቁልፉን የተረከበ ጌታ አለ። ከእስር ቤት አስፈታን፣ አሁን ደግሞ ወደ ህንፃው ሥራ ውስጥ አስገባን። ከእሱ የማዕዘን ድንጋይ ሆኖ እኛ ያው ድንጋዮች ሆነን አብረን እንድንሰራ ቁልፉን፣ በቃ የቤቱ ተጠናቋል የሚለውን ቁልፍ የተረከበ ጌታ ነው ያለን። በመስቀል ላይ ያንን አይቶ ምን አለ ማለት ነው? ተፈጸመ አለ። ሌላው ሶስተኛው ደግሞ።